አብ ሞቷል አልሞተም ስለዚህ አንድ የሞታ አለ አንድ ያልሞታ አለ ማለት ነው ሁለት አማለ ያለም ሁለት አማለ እሺ ሁለቱም ነው የሞቱት አንድ ላይ ወይስ አንዱ ብቻ ነው የሞተው ኢየሱስ ክርስቶስ ስለ ሀጢያታችን ስለ በደላችን አው ገባኝ እሱንም ኮ ተስማማን እኮ ስለዚህ ኢየሱስ ከሞተ አምላክ ከሆነ ያልሞተ አምላክ አለ አንድ የሞታ አንድ ያልሞታ አምላክ አለ ያለ። ሁለቱም ነው የሞቱት? አልሞተም። ኢየሱስ ነው የሞተው ወይ አልሞተ? ያልሞተ ሰማታ አለ ያልሞታ አምላክ ሰማታ አለ። አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው እኮ። ግን አንደኛው እግዚአብሔር ሞተ፣ አንደኛው እግዚአብሔር ደግሞ አልሞተማ። አይደለም። ስለ ኃጢአታችን ስርየት አንደኛ ልጁን ላከልን ይላል መጽሐፍ ሲናገር እኮ የገባኝ የአንደኛ ልጁ አንደኛው ሞቷል አ ግን አንደኛው ግን አልሞተም። አልሞተም ሲጀመር ኢየሱስም ሞትን ድል አድርጎ ተነስቷል። መጽሐፍ ቅዱስ ሲናገር ደም ሳይፈልስ ስርየት የለም ይላል እግዚአብሔር ቃል ሲናገር እና አዳም ለሰራው ኃጢአት በአዳም ለወደቀው ሰው ስራየት ያስፈልግ ነበረ። ስለዚህ ያልሞተስ ለአንቺ ኃጢአት፣ ያልሞተ ደግሞ አለ። እኔ እኮ ይበዛል ሲለኝ ራሱ ሲጀመር ማለት ነው መጠርጠር ነበር። ያምሳ ለአንቺ ኃጢአት ሲል ያልሞተ አምላክ አለ። አብ ለአንቺ ኃጢአት ሲል ሞቷል። ወልድ ለኃጢአቴ ሲል ደግሞ መፍሰስ ነበረበት ለኃጢአቴ፣ አብ ግን አልሞተልሽም። አው አንድ ናቸው፣ ስለ ስላሴ አሁን እኔ ልታደናግረኝ ከሆነ መጣኸው። እኔ ምናልባት የምናገር ብቃቱ ምኑ ምኑ ላይኖረኝ ኖረኝ እዚህ ስናገር በደንብ ሊሆን ይችላሉ። ግን አልሞተም፣ በክብር አለ። ወልድ ደግሞ አንድያ ልጁን ስለ ኃጢአታችን ስረየት ልኮልን ገባኝ። ስለዚህ አንድ የሞተ አምላክ አለ፣ አንድ አልሞተ አምላክ አለ ነው በተባቸው አይደለም፣ አሃ አምላክ አልሞተም። የሞተው ሰው ነው። አዎ በስጋ ሲመላለስ ስለነበር አ መለኮት አልነበረም። ኢየሱስ በምድር ላይ ሲመላለስ መለኮት አልነበረም፣ ሰው ነበር። ስጋን ምክንያቱም እኛን መስሎ መምጣት ነበር። አምላክ አምላክ ላንድ ይችላል አልሞተም ማለት ነው። አጭሩ የሞተው ሰው እንጂ አምላክ ነው፣ ግን ስጋን ለብሶ ወደዚህ ምድር ለመምጣት ስጋን መልበስ አለበት። ስለዚህ የሞተው አብ ነው? አብ ነው። አንድ ልመች እኮ፣ እንደዛ እኮ ነው። እሺ፣ ማርያም የወለደችው ወልድን ነው። ላቅ ልልስ አይደለ? እሺ፣ አብን ማርያም ወልደዋለች አልወለደች። ስለዚህ አንድ የተወለደ አምላክ አለ፣ አንድ ያልተወለደ አምላክ አለ። አይደለ? ኢየሱስ ስለበደላችን ስጋ ስጋን ለብሶ መምጣት ነበረበት። አኩ ያልተወለደ ተስማማ ተስማማ ተስማማ። ስለዚህ አሁን ያልተወለደ አምላክ አለ፣ የተወለደ አምላክ አለ አይደለም?